ኢማኒ ሞስ የተወለደችው ሚያዝያ 23 ቀን 2003 ዓ ምት ነው። ለትምህርት ቤት ነርስ ወላጆቿ ሊጎዷት ስለሚችሉ መጥፎ የሪፖርት ካርድ ይዛ ወደ ቤቷ መሄድ እንደምትፈራ ና የእንጀራ እናቷ ደግሞ በመጋረጃ ዘንግ እንደመታቻ ትነግራታለች። ስትመረምራት ብዙ ጠባሳዎችን ና ቁስሎችን ታገኛለች። ኢማኒን ከህዝብ ትምህርት ቤት አስወጥተው በቤት ውስጥ ቲፋኒ እንድታስተምራት አደረጉ። ቲፋኒ ኢማኒን ምግብ ሁሉ መከልከል ጀመረች። ምግብ እየሰራች ለልጆቿ እያበላች ለእሷ ከልክላ እንደገና ፎቶ አንስታ ለአባቷ ትልክለት ነበረ። ከዛ በኋላ ኢማኒ ምግብ ከማጣቷ እየተነሳ ለመንቀሳቀስ በጣም ደክማ ከአልጋዋ ተነስታ እንኳን መሽናትና መጸዳዳት አቅቷት እዛው ነበረ የምትሸነውም የምትጸዳዳው። አባቷ ለሊት ላይ ስትጮሉ ሰምቶ ነበረ ርቧት ማለት ነው ነገር ግን ችላ ብሎ ነው ያለፋት። ከዛ በኋላ ህይወቷ አለፈ። ሬሷ ላይ ጋዝ ነስንሰው ማቃጠል ይጀምራሉ። የእድሜ ልክ ጽኑ እስራት የሞት ፍርድ እንድትቀ